አዲስ አበባን ከፖርት ሱዳን የሚያገናኝ የባቡር ሐዲድ የአዋጭነት ጥናት መጠናቀቁ ተገለጸ። አዲሱ የቱሪዝም ረቂቅ ፖሊሲ ኢትዮጵያን ተመራጭ የቱሪዝም መዳረሻ እንድትሆን ያደርጋታል ተባለ። ከውጭ የእንግሊዙ ጠቅላይ ሚኒስትር ኬርስታርመር ለዩክሬን የረዥም ርቀት ሚሳይሎችን ድጋፍ ለማድረግ ለአጋሮቻቸው ጥሪ አቀረቡ። ሰላም ጤና ይስጥልን። የሀሳብ ወዳጆች ይህ ሀሳብ ሚዲያ ነው። ከዚህ ሰዓት ጀምሮ ከሀገር ውስጥና ከባህር ማዶ የመራረጥናቸውን ጉዳዮች እናስደምጣችኋለን። ከዜናዎቹ ጋር አብራችሁን እንድትቆዩ እየጠየቅን አሁን ቀዳሚው ወዳደረግናቸው ጉዳዮች እናልፋለን። አዲስ አበባን ከፖርት ሱዳን የሚያገናኝ የባቡር ሐዲድ የአዋጭነት ጥናት መጠናቀቁ ተገለጸ። የኢትዮጵያ ዋና ከተማ አዲስ አበባን ከፖርት ሱዳን ወደብ ጋር የሚያገናኝ 1512 ኪሎ ሜትር የሚሸፍን የባቡር ሐዲድ ለመዘርጋት የአዋጭነት ጥናት መጠናቀቁ የተገለጸ ሲሆን ጥናቱ አራት ዓመታት የፈጀ መሆኑን ተነግሯል። የአፍሪካ ልማት ባንክ ግሩፕ ባቀረበው ድጋፍ ከ2.17 ሚሊዮን ዶላር በላይ ወጪ የፈጀው ፕሮጀክቱ ለዲዛይን ዝርዝር ስራዎችና ለግንባታ ዝግጁ መሆኑን የኢትዮጵያ ምድር ባቡር ኮርፖሬሽን ገልጿል። በአፍሪካ ልማት ባንክ ግሩፕ የተደገፈው የአዋጭነት ጥናት የባቡሩ መስመሩ በኢትዮጵያ በኩል 594 ኪሎ ሜትር እንዲሁም በሱዳን ውስጥ ደግሞ 918 ኪሎ ሜትር እንደሚሸፍን ተገልጿል። ከአዲስ አበባ፣ ወልዲያ፣ ሀራ ገበያ፣ ወረታ፣ ጎንደር፣ መተማ፣ ጋላባት፣ ጋዳሪፍ፣ ካሳላ፣ ሀይያ በኩል አልፎ ፖርት ሱዳን የሚደርስ መሆኑና የፕሮጀክቱን ቴክኒካዊ፣ ኢኮኖሚያዊ፣ ፋይናንሻል አካባቢያዊና ማህበራዊ አዋጭነት የሚዳስስ እንደሆነም ይፋ ተደርጓል። የኢትዮጵያ ምድር ባቡር ኮርፖሬሽን ባሳለፍነው ማክሰኞ ጥቅምት 11 2018 ዓ.ም በአዲስ አበባ በስካይላይት ሆቴል ከባለድርሻ አካላት ጋር ባደረገው የባቡር ቢዝነስና ኢንቨስትመንት ጉባኤ ላይ ይፋ ያደረገው ሰነድ ፕሮጀክቱን ለሁለቱም ሀገሮች የተቀናጀ ኢኮኖሚያዊና ማህበራዊ ልማት ወሳኝ ሲል የገለጸ ሲሆን ጥናቱ መጠናቀቁና ለዝርዝር የዲዛይን ሥራዎችና ለግንባታ ዝግጁ መሆኑን አብራርቷል። የኢትዮጵያ ምድር ባቡር ኮርፖሬሽን ቀጣይ እርምጃዎቹ የፋይናንስ ምንጮችን ማፈላለግና የዲዛይን ሥራዎች መሆናቸው ተገልጿል። በማክሰኞ ዕለቱ ጉባኤ የተገኙት የትራንስፖርትና ሎጂስቲክስ ሚኒስትር ዴታ ደሄንጌ ቦሩ ኢትዮጵያን ከሌሎች አገሮች ጋር የሚያስተሳስሩ ፕሮጀክቶችን በተመለከተ ሲያብራሩ በአሁኑ ወቅት ኢትዮጵያ በጅቡቲና ታጁራ ወደቦች በኩል በየዓመቱ ወደ ውጭ ከምትልካቸው በአማካይ ወደ 18 ሚሊዮን ቶን ካርጎ ምርት በባቡር የሚጓጓዘው ወደ 14 በመቶ የሚሆነውን እንደሚስተናግድ ተናግረዋል። በተለይ ኢትዮጵያ ወደ ውጭ እየላከች ካለችው የቡና ምርት 97 በመቶ የሚሆነው በባቡር እየተጓ ጓዝ መሆኑንም አስታውቀዋል። የአዲስ አበባ ጅቡቲ የባቡር መስመር በባለፈው የበጀት አመት ሁለት ነጥብ አንድ ሚሊዮን ቶን ካርጎ ማጓጓዙን ገልጸው ነገር ግን መስመሩ በአሁኑ ወቅት እስከ አስር ሚሊዮን ቶን ድረስ የማጓጓዝ አቅም አለው ነው ያሉት። መንግስት በተያዘው በጀት አመት ወደ አራት ሚሊዮን ቶን ካርጎ ምርት በዚሁ የባቡር መስመር የማጓጓዝ እቅድ መያዙን ጠቅሰው የተቀረው እስከ ስድስት ወይም ሰባት ሚሊዮን ቶን የሚሆነው ምርት ለማጓጓዝ የግል ኢንቨስተሮችን ተሳትፎ እንደሚጠይቅ ሚኒስትር ዴታው ተናግረዋል። ሀገሪቱ በ በጅቡቲ በኩል ወደ ውጭ ሀገሮች ምርት ለመላክ በአመት በአማካይ 28 ሺህ ተሽከርካሪዎች ወደ ጅቡቲ እንደሚጓዙ የጠቀሱት ሚኒስትር ዴኤታው። ይህም አገሪቱን ለከፍተኛ የነዳጅ ወጪ እንዲሁም የሎጂስቲክስ ስርዓቱ ከተሽከርካሪዎች ብልሽት ጋር በሚፈጠሩ መዘየቶች ምርቶች በታቀደላቸው ጊዜ መሰረት ወደ ገበያ እንዳይገቡ የሚያደርግና ለወጪ መጨመር እንደ አንድ ምክንያት ሆኗል ብሏል። የንግድና ቀጠናዊ ትስስር ሚኒስትር ዴኤታዋ ወይዘሮ ያስሚን ውሃ ረቢ በበኩላቸው ኢትዮጵያ ወደ ውጭ ከምትልካቸው ምርቶች በአፍሪካ ቀጠና ያለው የስርጭት ምጣኔ ከ16 በመቶ ያልዘለለ መሆኑን ጠቅሰው ለዚህም ዋነኛ ምክንያቱ የተቀናጀ የትራንስፖርት ትስስር ባለመኖሩ ስለመሆኑም አንስተዋል። ከዚህም ባሻገር ኢትዮጵያ ለወጪ ንግድ ወጪ ከምታደርገው ገንዘብ ከ30 እስከ 40 በመቶ የሚሆነው በሎጂስቲክስ ጉዳዮች ላይ እንደሚውል ጠቅሰው በዓመቱ ለማግኘት የታቀደውን የ10 ቢሊዮን ዶላር የወጪ ንግድ ለማስመዝገብ የባቡር ትራንስፖርት ወሳኝ ነው በማለት ተናግረዋል። አዲሱ የቱሪዝም ረቂቅ ፖሊሲ ኢትዮጵያን ተመራጭ የቱሪዝም መዳረሻ እንድትሆን ያደርጋል ተባለ። የቱሪዝም ሚኒስትር ዴታ ስለሺ ግርማ የቱሪዝም መዳረሻዎችን በማስፋት የዘርፉን ዕድገት ለማስቀጠል ሚናው የጎላ ነው በማለት ያስታወቁ ሲሆን አዲሱ የቱሪዝም ረቂቅ ፖሊሲ ኢትዮጵያን ከአፍሪካ ተመራጭ የቱሪዝም መዳረሻ ሀገራት መካከል አንዷ ለማድረግ ውጥን መያዙን ተናግረዋል። በአዲስ መልክ ተዘጋጅቶ በዚህ ዓመት የሚቀረጸው የቱሪዝም ረቂቅ ፖሊሲ የቱሪዝም መዳረሻዎችን በማስፋት የዘርፉን ዕድገት ለማስቀጠል ሚናው የጎላ መሆኑን የቱሪዝም ሚኒስትር ዴታው ስለ ሽግርማ ገልጸዋል። የቱሪዝም ረቂቅ ፖሊሲ ዝግጅት ተጠናቆ ለሚመለከተው አካል እንዲጸድቅ መላኩንም ሚኒስትር ዴታው ገልጿል። ኢትዮጵያ በቱሪዝም ዘርፉ ከዓለም ሀገራት በቀዳሚነት የሚያስቀምጧት በርካታ ታሪካዊ፣ ተፈጥሯዊ እና ሰው ሰራሽ የቱሪዝም ሀብቶች እንዳሏት ይታወቃል በማለትም አስረድተዋል። ቱሪዝም ከአምስቱ የአገሪቱ የኢኮኖሚ ምሰሶዎች አንዱ በመሆኑ ዘርፉ የሚመራበት ፖሊሲ ከዚህ ጋር ተጣጥሞ እንዲሄድ ማሻሻያ እየተደረገበት ነውም ብሎ የቱሪዝም ሚኒስትር ዴኤታው ስለሺ ግርማ ለውጡን ተከትሎ ለቱሪዝም ዘርፍ ከፍተኛ ትኩረት በመስጠት በርካታ ተግባራት እየተከናወኑ እንደሚገኙ አስታውቀዋል። በተለያዩ የአገሪቱ አካባቢዎች በርካታ የቱሪዝም መዳረሻዎችና አዳዲስ መሠረተ ልማቶች መገንባታቸውንም ገልጸዋል። ተግባሩ በቱሪዝም ዘርፍ ከፍተኛ መነቃቃት በመፍጠር አመርቂ ውጤት እንዲመዘገብ ማስቻሉን ያስታወቁት ሚኒስትር ዴኤታው በበጀት ዓመቱ የበለጠ ውጤታማ ለመሆን ትኩረት መደረጉን ተናግረዋል። አዲሱን የቱሪዝም ፖሊሲ በመተግበር የቱሪዝም እድገቱን ይበልጥ ማስቀጠል የበጀት ዓመቱ ዋነኛው እቅድ መሆኑንም አስረድቷል። በአሁኑ ወቅት የቱሪዝም ረቂቅ ፖሊሲ ዝግጅት ተጠናቆ ለሚመለከተው አካል እንዲጸድቅ መላኩንም የቱሪዝም ሚኒስትር ዴታው ስለሺ ግርማ ያስታወቁ ሲሆን በበጀት ዓመቱ አብዛኞቹ የቱሪስት መዳረሻዎች ተጠናቀው ለአገልግሎት ክፍት እንደሚሆኑም ተናግረዋል። በአሁኑ ወቅት በላሊበላ በጣና ገዳማት ደጋ እስቲፋኖስ በባሌ ተራሮች ብሔራዊ ፓርክና በድሬዳዋ የቱሪዝም መዳረሻ ልማት እየተከናወነ ይገኛል ብለዋል። በተጨማሪም በአዲስ አበባና በተለያዩ የአገሪቱ አካባቢዎች የቱሪስት መዳረሻ ማዕከል ግንባታ መጀመሩን ገልጸዋል። በበጀት ዓመቱ በአብዛኞቹ ክልሎች ሰፋፊ የቱሪዝም መዳረሻዎች ግንባታ ተጠናክሮ እንደሚቀጥል ማስታውቀዋል። በተለያዩ የዓለም ሀገራት የኢትዮጵያን ገጽታ የሚገነቡ ጠንካራና የተደራጁ የማስተዋወቅና የገጽታ ግንባታ ስራዎች በትኩረት እንደሚሰሩ ሚኒስትር ዴታው ጨምረው ተናግረዋል። አፍሪካ ከፈጣንና ተለዋዋጭ ዓለም ጋር እንድትጓዝ በተባበረ ክንድ መስራት ያስፈልጋል ሲሉ የአማራ ክልል ርዕሰ መስተዳደር አረጋ ከበደ ተናገሩ። ርዕሰ መስተዳደሩ በባህር ዳር ከተማ መካሄድ በጀምረው አስራ አንደኛው የጣና ፎረም መድረክ ላይ ንግግር ያደረጉ ሲሆን አፍሪካ ያላትን ሀብት ተጠቅማ ከፈጣንና ተለዋዋጩ ዓለም ጋር አብራ እንድትጓዝ በተባበረ ክንድ መስራት ያስፈልጋል በማለት ተናግረዋል። በዛሬው ዕለት በጀምረው 11ኛው የጣና ፎረም ላይ የአማራ ክልል ርዕሰ መስተዳደር አረጋ ከበደና የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞጤዎስን ጨምሮ የተለያዩ ሀገራት ዲፕሎማቶች፣ አምባሳደሮች፣ ምሁራንና የዘርፉ ተመራማሪዎች ተገኝተዋል። አቶ አረጋ ከበደ በመለክታቸው የጣና ፎረም ከሁነት የተሻገረ አስተሳሳሪና የግንኙነት መሰረት መሆኑን ተናግሯል ጣና ፎረም ፈጣንና ተለዋዋጭ በሆነው የዓለም ስርዓት ላይ ሆነን የምናስተናግደው ነው ያሉት ርዕሰ መስተዳድሩ አፍሪካ የጉዳዩ ተሳታፊና እጣ ፈንታውን የምትወስንበት ለማድረግ ይረዳል ብለዋል። አፍሪካ በርካታ ወጣትና እምቅ የተፈጥሮ ሀብት ያላት በመሆኑ ያንን ተጠቅማ ከፈጣኑና ተለዋዋጩ ዓለም ጋር አብራ እንድትጓዝ ለማስቻል በተባበረ ክንድ መስራት አለብንም ነው ያሉት። አፍሪካ በተለዋዋጩ ሉላዊ ስርዓት በሚል መሪ ሀሳብ በሶስት መድረኮች ይካሄዳል። በዘንድሮ በጋ መስኖ አራት ሚሊዮን ሄክታር መሬት ላይ ስንዴ እንደሚለማ ተገለጸ። በኦሮሚያ ክልል በዘንድሮው የበጋ መስኖ አራት ሚሊዮን ሄክታር መሬት ላይ ስንዴ ለማልማት መታቀዱን የክልሉ ግብርና ቢሮ አስታውቋል። የቢሮው ኃላፊ አቶ ጌቱ ገመቹ በ2018 ዓ ም ለበጋው ወቅት የመስኖ ልማት ስራዎች አስፈላጊው ዝግጅት ተደርጓል ብለዋል። በዚህም የመስኖ አቅም ያላቸውን አካባቢዎች በማልማት ምርታማነትን ለማሳደግ እየተሰራ እንደሆነ ገልጸው አርሶ አደሮችን ጨምሮ የሚመለከታቸው ባለድርሻ የማዘጋጀት የንቅናቄ ስራ መሰራቱን ተናግረዋል። በዘንድሮ በጋ መስኖ አራት ሚሊዮን ሄክታር መሬት በስንዴ ሰብል ለማልማት ታቅዶ ወደ ተግባር ተገብቷል ያሉት አቶ ጌቱ ስድስት መቶ ሺህ ኩንታል የምርጥ ዘር እና ሶስት ሚሊዮን ኩንታል የአፈር ማዳበሪያ መቅረቡን አስታውቋል። የቢሮ ኃላፊው አክሎም ሀያ ዘጠኝ ሺህ የውሃ መሳቢያ ፓምፕ ለአርሶ አደሩ መሰራጨቱንና ይህም ምርታማነትን ለማሳደግ ከፍተኛ አስተዋጽኦ እንደሚኖረው አስረድተዋል። እስካሁንም አራት መቶ ዘጠና ሶስት ሺህ አንድ መቶ ሀምሳ ስድስት ሄክታር መሬት ታርሶ ከዚህ ከነዚህ ውስጥ 238,336 ሄክታር መሬት በዘር መሸፈኑን የክልሉ ግብርና ቢሮ ኃላፊ አቶ ጌቱ ገመቹ ተናግረዋል። የተከበራችሁ የሀሳብ ወዳጆች፣ በሰፊው ወደምናየው ዓለም አቀፍ ዜና መሸጋገሪያ እንዲሆንን አንድ አጠር ያለ የውጭ ዜና እናሰማችሁ። ዶናልድ ትራምፕ ወደ ቬኒዙዌላ ቢአንድ አንድ ቦምብ ጣይ አውሮፕላኖችን እንዳላኩ አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአደንዛዥ እጽ አዘዋዋሪዎች ላይ ጥቃት ለመፈጸምና በአደንዛዥ በአደንዛዥ እጽ ዝውውር ላይ እጃቸው አለበት የተባሉትን የቬኒዙዌላን ፕሬዝዳንት ኒኮላስ ማዱሮን ከስልጣን ለማንሳት ቢአንድ ቦምብ ጣይ አውሮፕላኖችን በቬኒዙዌላ ድንበር አቅራቢያ እንደላኩ ሲገለጽ የቆየ ቢሆንም ዘገባው ውሸት መሆኑን ነው ትራምፕ ያረጋገጡት። የጦር አውሮፕላናቸውን እና ቬኔዙዌላን በተመለከተ የወጣው ዘገባ ውሸት ነው በማለት የተናገሩት ትራምፕ ዋሽንግተን በቬኔዙዌላ ደስተኛ እንዳልሆነች ተናግሯል። ፕሬዚዳንቱ የወጣው ዘገባ የውሸት ነው በማለት ቢናገሩም ዎል ስትሪት ጆርናል በትላንትናው ዕለት ይዞት በወጣው ዘገባ መሰረት የአሜሪካ አየር ኃይል ቢአንድ ቦምቦችን በቬኔዙዌላ አቅራቢያ እንዳበረረ አስታውቋል። በካሪቢያን ባህር ላይና በዓለም አቀፍ ውሃ ላይ የአደንዛዥ እጽ በሚያዘዋውሩ አካላት ላይ ዩናይትድ ስቴትስ ጥቃት ስትፈጽም መቆየቷን ማስታወቋ አይዘነገም። የሀሳብ ወዳጆቻችን በዝርዝር ወደምንመለከተው መረጃ ስናልፍ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ለዩክሬን የረጅም ርቀት ሚሳይሎችን ድጋፍ ለማድረግ ለአጋሮቻቸው ጥሪ አቀረቡ። ዮርዳኖስ ለማ ተጨማሪ የእንግሊዙ ጠቅላይ ሚኒስተር ኬልስታርመር ለዩክሬን የረጅም ርቀት ሚሳኤሎችን ድጋፍ ለማድረግ ለአጋሮቻቸው ጥሪ ያቀረቡ። የዩክሬኑ ፕሬዝዳንት ቮሎድሚር ዘለንስኪ በሩሲያ እየደረሰበት ያለውን ጥቃት ለመቋቋምና የሩሲያን የኃይል ምንጮች ለመምታት ከተለያዩ የአውሮፓ ሀገራቶች ተጨማሪ የረጅም ርቀት ሚሳኤሎች ድጋፍ እንዲደረግላቸው እየጠየቁ ይገኛሉ። ለዚህም የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር በዛሬው ዕለት በለንደን በሚደረገው ስብሰባ ላይ የሩሲያን ኢላማዎች ለመምታት ተጨማሪ የረጅም ርቀት ሚሳኤሎችን የእንግሊዝ አጋሮች ለዩክሬን እንዲሰጡ ይገፋፋሉ ተብሎ ይጠበቃል። የአውሮፓ ሕብረት መሪዎች በሚቀጥሉት ሁለት ዓመታት ውስጥ ስለ ዩክሬን አስጨናቂ የፋይናንስ ፍላጎቶች ለመወያየት በትናንትናው ዕለት በብራሰልስ ተገናኝተው ተወያይተዋል። በዚህም ውይይታቸው ላይ በቤልጅየም የፋይናንስ ተቋማት የተያዙትን የ140 ቢሊየን ዩሮ የሩሲያ ንብረቶች ለዩክሬን ብድር ለመስጠት የሚጠቅም የማካካሻ ብር በሚባል መንገድ እንደሚያጸድቅ ተስፋ ተደርጎ ነበረ። ሆኖም ግን ቤልጅየም ዕቅዱን የተቃወመች ሲሆን የቤልጅየሙ ጠቅላይ ሚኒስተር ባርት ዴዊትበር ህጋዊ ጥያቄ ውስጥ ያስገባልን ብለዋል። በዚህም ምክንያት ለዩክሬን ሊሰጥ የነበረው 140 ቢሊየን ዩሮ ብድር ውድቅ የሆነ ሲሆን ሩሲያም ይህንን ሐሳብ ህገወጥ የሆነ የንብረት መውረስ እንደሆነ ገልጻ ለዚህም ህገወጥ ተግባር አጸፋዊ እርምጃ እንደምትሰጥ ሩሲያ ገልጻለች። የዩክሬኑ ፕሬዝዳንት ቮሎዲሚን ዘለንስኪም ከምዕራቡ የዓለም ሀገራት ተጨማሪ የረጅም ርቀት የጦር መሳሪያዎችን ለማግኘት ለሳምንት ሲማጸኑ ቆይተዋል። ባሳለፍነው አርብ ዕለትም ወደ አሜሪካ በማቅናት ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር በዋይት ሃውስ ውይይት ያደረጉት ቮሎድሚር ዘለንስኪ በዋይት ሃውስም የጦፈ ክርክር ካደረጉ በኋላ ዶናልድ ትራምፕ ለጊዜውም ቶማሆክ ሚሳይልን ለመስጠት እቅድ የለኝም ሲሉ ተናግረዋል። በዚህም ውይይት ዘለንስኪ እንደጠበቁት ሳይሳካ ቀርቷል። በዋይት ሃውስ ውይይትም ከጋዜጠኞች ጥያቄ የቀረበላቸው ቮሎድሚር ዘለንስኪ ምንም አይነት ዝርዝር ማብራሪያ ሳይሰጡ አሜሪካ ጦርነቱን አባባስ አትፈልግም ሲሉ አጭር መልስ ሰጠዋል። ኪየቭም በሞስኮ እየደረሰባት ያለውን ጥቃት ለመከላከል ያላት አማራጭ የረጅም ርቀት ተጓዥ ሚሳይሎችን መታጠቅ እንደሆነ የገለጹት ቮሎድሚር ዘለንስኪ እነዚህን መሳሪያዎች ለማግኘት ደግሞ የሚቻላቸውን ሁሉ እየሞከሩ ነው። በተለይ በዚህኛው ሳምንት ሩሲያ በዩክሬን መዲና በሆነችው ኪየቭ ላይ በፈጸመችው የድሮንና የሚሳኤል ጥቃቶች በትንሹ የሰባት ሰዎች ሕይወት ማለፉን ተከትሎ የዩክሬኑ ፕሬዝዳንት ቮሎዲሚር ዘሌንስኪ ጥቃቱ የሚያሳየው ሩሲያ ላይ በቂ ጫና እየተደረገ አለመሆኑን ነው። በዚህም ጦርነቱን እንድትገፋ አድርጎታል ሲሉ ገልጸዋል። ኬርስታርመርም በዩክሬንና በሩሲያ መካከል እየተደረገ ያለው ጦርነትን ለማስቆምና ወደ ሰላም ድርድር ለመምጣት ያለው ብቸኛ አማራጭ በሞስኮ ላይ ጫና በመፍጠር ሩሲያ ወዳ ሳይሆን ተገዳ ወደ ሰላም ስምምነት እንድትመጣ ማስገደድ ነው ብለዋል። አሜሪካና የአውሮፓ ሀገራት በሩሲያ ላይ ከ18 በላይ ማዕቀቦችን የጣሉ ሲሆን በእነዚህም ማዕቀቦች ሩሲያ ተገዳ ወደ ሰላም ስምምነት መምጣት ባለመቻሏ አሜሪካና የአውሮፓ ሀገራቶች አሁንም በሩሲያ ላይ አዳዲስ ማዕቀቦችን ለመጣል እንቅስቃሴ እያደረጉ ይገኛሉ። ከዚህም በፊት አሜሪካና የአውሮፓ ሀገራት ከሩሲያ ነዳጅ የሚገዙ እንደ ሕንድና ቻይና ያሉ ሀገራቶች ከሩሲያ ነዳጅና ሌሎች ነገሮችን እንዳይገዙ የሚገዙም ከሆነ ማዕቀቦችን እንደሚጥሉ በተለያየ ጊዜ አስጠንቅቀዋል። ማዕቀቦችንም ጥለዋል። በቅርቡም አሜሪካ ሕንድ ከሩሲያ ነዳጅ ዘይት በመግዛቷ ምክንያት ዶናልድ ትራምፕ በህንድ ላይ የጣሉትን ቀረጥ ወደ 50 በመቶ ማሳደጋቸው ይታወሳል። ነገር ግን ሕንድ ከሩሲያ የምትገዛው የነዳጅ ግዢ እንደማታቆም የህንዱ ጠቅላይ ሚኒስተር ናሪያን ራሙዲ የገለጹ ሲሆን የሩሲያው ምክትል ጠቅላይ ሚኒስተር ዴኒስ ሜትሮቪም ሕንድ ከአራቱ የሩሲያ ዋና የንግድ አጋር አካላት አንዷ ናት ያሉ ሲሆን፣ በነዳጅ ዘይት እንዲሁም በሌሎች የኃይል አቅርቦቶች ላይ ያላቸውን የንግድ ትብብር ይበልጥ አጠናክረው እንደሚቀጥሉ ምክትል ጠቅላይ ሚኒስተሩ ገልጸዋል። ለዚህም ነው የእንግሊዙ ጠቅላይ ሚኒስትር ኬርስታርመር በሩሲያና ዩክሬን መካከል ያለው ጦርነት ለማስቆም በሞስኮ ላይ ያለውን ጫና በመጨመር ሩሲያ ተገዳ ወደ ሰላም ስምምነት እንድትመጣ ያለው የመጨረሻ አማራጭ ነው። ይህን ደግሞ ለማድረግ ለዩክሬን የመሳሪያ ድጋፎችን በማድረግ የሩሲያን የኃይል ምንጭ መምታት ዋነኛውና አስፈላጊው ነው ብለዋል። በዚህም ዩክሬን በእንግሊዝ የቀረበላትን የስቶርምሼድ ሚሳይልን በመጠቀም በሩሲያ ብሪያንካ በሚገኘው የኬሚካል ፋብሪካ ላይ የተሳካ ጥቃትን ካደረሰች በኋላ መሪዎቹ የረጅም ርቀት የጦር መሳሪያ አቅርቦት እንደሚያሳድጉላት ገልጸውልኛል ብላለች። የዩናይትድ ስቴቱ ፕሬዚዳንት ዶናልድ ትራምፕ ረቡዕ ዕለት የሩሲያ ሁለት ታላላቅ የነዳጅ ኩባንያዎች የአሜሪካ ማዕቀብ እንደሚጣልባቸው ማስታወቃቸውን ተከትሎ የሩሲያው ፕሬዚዳንት ቭላድሚር ፑቲን ከዚህ በፊት በተጣሉባቸው ማዕቀቦችና ወደፊት በሚጣሉባቸው ማዕቀቦች ላይ ወዳጅነት የጎደለው ድርጊት ነው ሲሉ፣ ይህም ማዕቀብ ሩሲያን ወደ ጫና ውስጥ እንደማያስገባት ተናግረዋል። ቪላዲሚር ፑቲንም አላስፈላጊ ወረራና ግድያዎችን እንዲያስቆም እንደዚሁም ወታደራዊ ትብብሮችን እንዲያስታውስ በተደጋጋሚ ዕድል ሰጠናቸዋል። ነገር ግን እነዚህን ሐሳቦችና ማንኛውንም የሰላም ዕድል የማይቀበል ከሆነ እርምጃውን እናስቀጥላለን ሲሉ የእንግሊዝ ጠቅላይ ሚኒስትር ኬርስታርመራ ስታርመር አስታውቀዋል። የተከበራችሁ የሐሳብ ወዳጆች ለዛሬ የያዝንላችሁ መረጃዎቻችን እስካሁን የሰማችኋቸውን ይመስሉ ነበር። ሰላም ያቆየን።